ሰላም እንዴት ናችሁ? ቨርቹዋል አሲስታንት ከሚሰራቸው ስራዎች ውስጥ አንደኛው የትራንስክሪፕሽን ስራ ነው፣ ወይም ደግሞ ንግግርን ወደ ጽሁፍ መቀየር። የአማርኛ ንግግርን ወደ ጽሁፍ ለመቀየር ብዙ ጊዜና ብዙ ትጋት ይፈልጋል። አሁን ግን ቀላል የሚባል መንገድ አለ። ይህም ጉግል ስቱዲዮን በመጠቀም የምናደርገው ንግግርን ወደ ጽሁፍ የመቀየር ስልት ይሆናል። ጉግል የአይ ስቲዲዮ ላይ እንግባና ፋይላችን አፕሎድ በማድረግ እንዴት አድርገን መቀየር እንደምንችል እናያለን ማለት ነው። የአውዲዮ ፋይሉ የሰባ ስምንት የሚሆነው እንመርጥለታለው። ይህም መርጬ ከጨረስኩ በኋላ ፕሮምፕት ሰጠዋለሁ ወይም ደግሞ ትዛዝ ሰጠዋለሁ ማለት ነው። ትዛዙ ምንድነው የሚሆነው ትራንስክራ ኦዲዮ ፋይል እዚህ አፕሎድ አድርጎ ጨርሶታል ማለት ነው። ራን ንለዋለው አሁን። በምን ያክል ፍጥነት እንደሚቀይርልን እንግዲህ አብረን የምናየው ይሆናል። የኢንተርኔት ፍጥነት እንዳለው ነው። ይሄኛው እንግሊዘኛው ቨርዥን ነው ያመጣልን። እኔ ግን የምፈልገው አማሪክ ቨርዥን ነው። ይኔድ አማሪክ ቨርዥን ነው። ያው እንደምታዩት ርሱን የሚያሳ መልጋ በሰይፉ ፈንታው ብሎ አቅርቦታል። ስንት ደቂቃ የሚፈጅብንን እሱ በኦልሞስት ሰላሳ ሰከንድ በአልመላች ጊዜ ውስጥ ትራንስክራይብ አድርጎ ወይም ደግሞ ወደ ጽሑፍ ቀይሮ አሳይቶኛል ማለት ነው። ስለዚህ ይሄኛውን ነገር ኮፒ አድርግና ወደ ወርድ ወይም ደግሞ ወደ ፓወር ፖይንት ወይ ደግሞ ጉግል ዶክ ውስጥ እንወስደዋለን እዛ ከፈለግነው እንደፈለግን እንዴት ማለት ይዘን እንችላለን ማለት ነው። ስለዚህ ኮፒ ያደረግነውን ፋይል ወደ ወረዳችንን እንወስድና ፔስት እናደርገዋለን ማለት ነው። ይህንን ይመስላል ጽሑፋችን፣ ትራንስክራይብ ተደርጎልናል። ስለዚህ እኛ ወደምንፈልገው ፎርማትን ቀይረዋለን ልክ የተሰጠንን ጋይድ ላይን ተከትለን እንደዚህ አድርገን ትራንስክሪፕሽን በቀላሉ መስራት እንችላለን ማለት ነው። ከዚህ በኋላ እያንዳንዱ ኤዲት የሚደረግ ነገር ካለ እየገባን እናስተካክላለን። ሙሉ በሙሉ ከመጻፍ ይሄኛው በጣም ነገሮችን ያቀልልናል ማለት ነው። ይሄንን ይመስላል። በቀጣይ ደግሞ በሌላ የትራንስክሪፕሽን አፕሊኬሽን ይዤላችሁ መመጣ ይሆናል።